ሰላሙአለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የጆሀር ፈርኒቸር ቤተሰቦች፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለዛሬ ደግሞ ይሄንን የመሰለ ቁምሳጥን ይዤ የላችሁ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኑ ማለት ነው። በአይነቱ ለየት ያለ ቁምሳጥን ነው። ሙሉን እየከፋፈትኩ አሳያችኋለሁ ማለት ነው። እዚጋ እንደምትመለከቱት ሁለት በአንድ የሚከፈት ነው በሮቹ ማለት ነው። እንደገና ደግሞ ቁምሳጥኑ እስከ ዛሬ ከምንሰራው ለየት አድርገን የሰራ ነው። ሶስት ቦታ የሚነሳሳ ነው። ባለሙያ አይፈልግም ማለት ነው። እቃውን እንደፈለጋችሁ ለማንቀሳቀስ ከዚ በላይ ለብቻ ይነሳል፣ እዚ መሀል ላይ ለብቻ ይነሳል። ከታች ማለት ነው አብሮ ይነሳል። እንደምታዩት ላሳያችሁ ውስጡ ነው። ከዚ በላይ ነው የምትነሳው። ይሄንኛው ደግሞ ዝጋ ለሁለት ይለያያል ማለት ነው። ሁለት ነው የሚከፈተው በዚህም ጋር ላሳያችሁ ሁለቱ ባንድ ይከፈታል። እዚ ጋር ሱፍ መስቀያ ያለው ከታች ደግሞ ልብስ ማስቀመጫ አለው። በጣም ሰፋ ሰፋ ያለ በር ነው ያለ። ከላይም ደግሞ እንደዚህ እንደምትመለከቱት የኮንፎርት ማስቀመጫ አለው ማለት ነው። የተለያየ ነገር ያስቀምጣል። ከዚችም ጋር አንድ በር አላት እና ደግሞ ይህ ከሌላው ቁምሳጥን ለየት የሚያደርገው ኮስሞ አብሮት ያለ ማለት ነው እንደ ኮስሞቲክስ የሚያገለግል እጋ። እዚህ ጋ መልክ አለው። በዚህ ደግሞ የኮስሞ እቃዎች ማስቀመጫ ናቸው ማለት ነው እንደምትመለከቱት። ከታች ደግሞ የተለያየ እቃ ማስቀመጫ አለው እንደምትመለከቷቸው። እና ለዛሬ ይዤላችሁ የመጣሁት ይህን ጽድት ያለ ቁም ሳጥን ነው። እንግዲህ ሀሳብ አስተያየታችሁን በኮመንት እንድታስቀምጡ ላለው እና ይህን ይመስላል ማለት ነው። ሙሉውን እንግዲህ ቀረብ አድርጌ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ።